ይህም ሁለተኛው ቆስጥንጦስ ወደ ረቀሰች የአሪዎስ ሃይማኖት በገባ ጊዜ የእስክንድርያውን ሊቀ ጳጳስ አባ አትናቴዎስን ማሳደዶ፣ ከሃዲውን ጊዮርጊስን በእስክንድርያ መንበር ላይ ሾመ። የአሪዎስንም ሃይማኖት እንዲያተነክር፣ የረቀሰ የአሪዎስን ሃይማኖት የማይቀበሉትን ግን ሁሉም ይገላቸው ዘንድ አዘዘ። ብዙዎች ፈረሰኞች ጦርኞችን ለእርሱ ሰጡ። ስለዚህ ከእስክንድሪያ ሰዎች ቁጥር የሌላቸው ብዙዎች መናንያንን ገደላቸው። ቅዱስ አትናቴዎስም በተሰደደበት ስድስት በኋላ ከዚህ በኋላ የእግዚአብሔርን ልጅ የካደው ታናሽ ቆስጠንጠሎስ ወዳለበት ወደ ቁስጥንጥንያ ተነስቶ ሄደ። ንጉሱንም እንዲህ አለው፣ ወደ ተሾመሁበት መንበረ ብመልሰኝ እንደሆነ መልሰኝ። ይህ ካልሆነ የምስክርነት አክለሉ እንድቀበል ፊደል የለ። ንጉስም ይህን ነገር ከእርሱ በሰማ ጊዜ በታናሽ መርከብ አድርገው ያለ ቀዛፍና ያለ መብልና መጠጥ በባህር ውስጥ እንዲተዉ ተአዘዘ። ንጉሱም በስጥመት ወይም ወይ በራብና በጥም እንደሚሞትበት አስበ ነበረና የቀናቻ እንዳይሰልፈው ስለመለወጡ እንዳይዘልፈው ከእርሱ የአርፍ ዘንድ እንዲሁ ንጉሱ እንዳዘዘ በቅዱስ አትናቴዎስ ላይ አደረገበት። ንጉሱም እንጀራና ውሃ ባይሰጠው ከሰማይ ለእርሱ የወረደ እንጀራ፣ ስለ እርሱ የፈለቀ ውሃም አለው። የመርከብም ቀዛፊ ቢከለክለው፣ እንሆ ዓለምን ሁሉ በቃሉ የሚጠብቅ የሚመራ ከእርሱ ጋር ነበር። ስለዚህ ቅዱስ አትናቴዎስ በውስጧ የተቀመጠባት ያቺ መርከብ መላእክት እየቀዘፏት ሰላም ተጓዘች። በሶስተኛ ቀን ከእስክንድርያ ወደብ ደረሰች። የሜሜናን ወገኖች ደግ ጠባቂያቸው እንደደረሰ በሰሙ ጊዜ እጅግ ደስ አላቸው። መብራቶችንም በመያዝ በምስጋና እየዘመሩ ሊወቱ ወጡ። እግዚአብሔርን እያመሰገኑ ወደ ቤተክርስቲያን አስገቡት። ቃዲ ወርቅስም ከወገኖቹ ጋር ወጥቶ ሄደ። በዚችም ቀን ቅዱስ አትናቴዎስ ለእግዚአብሔር ታላቅ በዓልን አከበረ። የእስክንድርያም ሰዎች እስከዛሬ ድረስ ያከብሯታል። በዚህ ታላቅ ክብር የመረጣቸው ላከበራቸው ለእግዚአብሔርም ምስጋና ይሁን። የቅዱስ አትናቴዎስ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአረምድያ ሊቀ ጳጳሳት ጎርጎዶስ መታሰቢያ ሆነ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን።

እርሱ በስውር ይጸልያል፣ ይጾማል። በሰው ፊት ግን ምንም ምን አይጸልይ አይጾም። በየጥቅቱ ሁሉ በየጠዋት ሁሉ የሚመግበው የሳር ፍሬ አድርጎ በሰው ፊት ያላምጣል። በምሽት ጊዜ ግን ከወንድሞች መነኮሳት ጋር ምንም ምን አይቀምስም። አበምኔቱ አባ ይስሐቅና መነኮሳቱ ሁሉ ከሥራው የተነሳ ያደግፋሉ ይህንን ልማዱን እንዲያስተሉት ይሻሉ። ነገር ግን ይህንን እንዳያሳዘኑት ያስባል። በአንድ ትልቅ የገዳማቸው በዓል ሆነ፣ አበምኔቱ አባ ይጻቀም መነኮሳቱን እንዲህ አላቸው፣ ቅዱስ ቁርባንን ከመቀበል በፊት ይህንን እንዳይቀምስ አባ ሳሉሴን ጠብቁት። እነርሱም በጠበቁት እነርሱም ጠበቁት። የሚበላበትን ጊዜ ሲደርስ ከእነርሱ ልደ ይወደደ መነኩሳቱን ከረከበ እርሱም በረሃብ እንዳልሞትና በእናንተ ላይ በደል እንዳይሆንባቸው ምገቡ ብሎች ባለባቸው ባልተውትም ጊዜ፣ በዚያን ወቅት ቆቡን ከራሱ ላይ አውልቆ እመቤቴ ማርያም ሆይ ከኔ መነኩሳት እጅ አድነኝ ብሎ የቤተ ክርስቲያኑ ግድግዳ በቆሙ መታው፤ ሕንፃው ተሰነጠቀለት። በዚያው ወጥቶ ሄደ። የግድግዳውን ግን ተመልሶ ይዘጋል ነው ማለት ነው። የተሰበሰቡት ድንቅ ታምር ባዩ ጊዜ ሶስት ሁለቶ ጊዜ ቅራላይ ላይ ሲሆን እያሉ ጮሙ። በዚያንም ጊዜ ያችን ቆብ ወድቃ አገኟዋል። በታላቅም ክብ በቤተ ክርስቲያን ውስጥ ተናውሯል። ድውያንንም በመፈስ በመፈወስ ከእርሱ ብዙ ታምራት ተደረገ። ደቀማማ ሳቱ በሰማ ጊዜ ከእርሱ ከእርሷ ልባርቅ ወዶ ያችን ቆብ ወስዳት አትፈለገ። በየጊዜው ሲወስዳት ወደ ቦታ ወደዚያ ገዳም ትመለሳለች። እንዲህም ሶስት ጊዜ ሆነ። ከዚህ በኋላ ውሰዱ ታወል ከብዙ ወራትም በኋላ እንደ ዛሬው ሁሉ በዚች ቀን አባ ሳሉሲ በዚሁ ገዳም ባረፈበት ቦታ ተገልጾ ተገኘ። በክብርም ገንዘው ቀበሩት። ለእግዚአብሔርም ምስጋና ይሁን። እኛንም በሁሉ ቅዱሳን፣ በጻድቃን፣ በሰማዕታት በከበሩ ደጋጎች መላእክትን ልመና ይማረን በነቢያት እና በሐዋርያት ይልቁንም አምላክን በወለደች በድንግልና ሥጋ በድንግልና ነፍስ በጸናች በክብርት እመቤታችን ማርያም አማላጅነት ይባረን በረከቷም ከእኛ ጋር ይሁ የሁሉ ቅዱሳን በረከት በርእሰ ሊቃነ ጳጳሳት በአባ ማትያስ ላይ በሁላችንም የክርስቲያን ወገኖች ላይ ይኖር ለዘላለሙ፣ አሜን። በመስከረም ወረት ብነበብ ንባብ ተፈጸመ። መስከረም ሰላሳ ቀን የተከበሩ አብታ የቅዱሳን በዓላት ቅዱስ አትናቴዎስ ሐዋርያ፣ አባ ሳሉሲን ክቡር ጻድቅ፣ ቅዱሳን ያዕቆብ እና ዮሐንስ ሐዋርያት ለወንጌል የተጠሩበት፣ ቅዱስ ጎርጎርዮስ ዘአርመንያ፣ አባ አብሳዲ ዘደብረ ማርያም፣ አባ አሮን ዘገድዳ ወራዊ በዓላት፣ ቅዱስ ማርቆስ ዛንበሳ ሐዋርያ፣ ቅዱስ ጎርጎርዮስ ልባብ መለኮት፣ ቅዱስ ሶፊያ ሰባይ፣ ቅዱስ ዮሐንስ በጥቅ መለኮት። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዳችሁ በደም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሤትም አድርጉ፣ ከእናንተ በፊት የነበሩትም ነቢያትን እንዱ አሳድደዋቸዋልና። ማቴዎስ ወንጌል ብራ አምስት ቁጥር አስር እስከ አስራ ሁለት ብዛት የተነሳ ብዙ ነገር